መንጃ ፈቃድ ፈተና ላይ ብዙ ተማሪዎች የወደቁበት የመንገድ ዳር ላይ ምልክቶች። ይህ ቪዲዮ ስለሚጠቅማችሁ ሴቭ አድርጉት። የመንጃ ፈቃድ ፈተና ላለበት ጓደኛችሁም ሼር አድርጉለት። ዓለም አቀፍ የመንገድ ዳር ምልክቶች በዋናነት ሶስት ሲሆኑ የሚያስጠነቅቁ፣ የሚቆጣጠሩና መረጃ የሚሰጡ ናቸው። ጠቅለል አድርገን ሶስቱንም እንመልከት። አንደኛ የሚያስጠነቅቁ የመንገድ ዳር ምልክቶች በዋናነት መረጃ የሚሰጡ ሲሆኑ ቅርጻቸው ባለ ሶስት ማዕዘንና ጠርዛቸው በቀይ ቀለም የተቀባ እንዲሁም ደግሞ መዳባቸው ነጭና ምልክቶቻቸው በጥቁር የተቀመጡ ናቸው። ሁለተኛ የሚቆጣጠሩ የመንገድ ዳር ምልክቶች። እነዚህ ምልክቶች በሶስት ንዑስ ክፍሎች የሚከፈሉ ሲሆን የሚከለክሉ፣ እንዳናደርግ የሚያግዱ፣ የሚያስገድዱ፣ እንድናደርግ የሚያዙ፣ ቅድሚያ የሚሰጡ ለማንና የት ቦታ ቅድሚያ መሰጠት እንዳለበት የሚያሳውቁ ናቸው። ሶስተኛ መረጃ ሰጪ ምልክቶች፣ እነዚህ ቀላል እና ለመረዳት አስቸጋሪ ያልሆኑ ምልክቶች ሲሆኑ መረጃዎችን ይሰጡናል። የትራፊክ መብራት፣ የመንገድ ዳር መስመሮች፣ የትራፊክ ፖሊስ የእጅ ምልክቶች ዋና ዋና መረጃ ሰጪ ምልክቶች ናቸው። እንደዚህ አይነት ጠቃሚ የመንጃ ፈቃድ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ። ድርጅታችን ዋልታ ቴክኖሎጂ የመኪና ስርቆትን ለመከላከል የዓለማችን የመጨረሻ የሆነውን የጂፒኤስ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን።